በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምናላችሁ የክርስቶስ ቤተሰቦች፣ እመቤታችን ወዳጆች አንቀጸ ብርሃንን እንደ እግዚአብሔር ፈቃድ አብረን እንጸልያለን ማለት ነው። ኃይልና ብርታትን እመቤታችን ቅድስት ድንግል ማርያም ትስጠን። ቢያዊው ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋናና አገልግሎት ይገባታል። ቅድስት ሆይ በጽሄት ነሽ የተመሰገነሽ ና የተባረክሽ ነሽ የከበርሽና ከፍ ከፍ ያለሽ ነሽ። የብርሃን መውጫ የህይወት መሰራት ነሽ። አምላክን የወለድሽ መቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ፣ ወልድ ያደረብሽ፣ መንፈስ ቅዱስ ያረፈብሽ የተባርሽ በምድር ላይ ከፍተኛ አርያምን የሆንሽ ከሰማያት በላይ ያለ አርያም የልብል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናትና ነገስታት አንቺ ምሳሌ አድርገው በውስጧ የኪዳን የህግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየችውን ሰሩ ቅድስ ልጆች ልጅሽ ይቅርታውን ያድረን ዘለምኝልን የአምላክ ልጅ ከአንቺ ሰውል ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆነ በአንቺና በልጅሽ ስም የቀረብን ሆን። አስሩ ቃላት በጣ በጣቶች የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማጸንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስም የአንቺን ስጋ ለበሰ። በታላቅ ቃልም በታላቅ ቃልም ጮኸ። መጽሐፈ መጽሐፍ የህይወት ውሃ ምንጭ ከሆዱ ይፈልቃል እንዳለ ማንም የተጸማ የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየውጣ ነገረን። የውጣ የተባሉ በእግዚአብሔር ጣቶች የተጸባሰሩ ቃላት ናቸው። ልጅሽ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆን ከእርሱም ብቻ ልጅህ እንደሆነ አስተማረን እንዲሁም በሰማይ እናት በምድር አባት የለም ብለን እናምን እናምናለን መምጣቱን ከአባቱና ከእናት መንፈስ ጳራቅሊጦስ ከአባቱና ከእውነት መንፈስ ጳራቅሊጦስ በቀር የሚያውቅ ባሳይኖር ከሰማያት ወረረ ወረደ ብለን እናምናለን በማጸንሽ አደረ እና ዘጠኝ ወር ተሸከምሽው በሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መወለድ። መልአክ ምስራች ተናገረ የሰማይ ጭፍሮችን መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰዎች በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም ረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ሊያገለግሉ ኮከብን አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከህፃንሽ ጋር ባለሽበት ቦታ ላይ ቆመ። እነዚያ ብልህዎች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ህፃንሽ ገቡና በፊቱ ቆሙ፣ በምድር ላይ ወደቁ፣ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ሰጣን፣ ከርቤውን እጅ መንሻ አድርገው አገቡለት የወገኖችህን ልመናቸውን እና መስዋዕታቸውንም ተቀበል ዘንድ ኃጢአታቸውን ወይም ታስተስረይላቸው ዘንድ የመጣ አምላካችን ሆይ፣ እጅ መንሻ ገባንልህ፣ ለከበረ ስምህም ካንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጹህ የሆንሽ አንቺ ነሽ። ከማይነቅስ እንጨት እንደ ተሰራ በወርቅ እንደ ተጌጠና ዋጋው ብዙ በሆነ በሚያበራ እንቁ እንደ ተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረትሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላይክትም ዘወትር ምግብሽን ያመጡ ነበር። መላይክትም የጉበኙሽ እንዲ አስራ ሁለት ዓመት ኖርሽ። መጠጥሽም የህይወት መጠጥ ነበር። ምግብሽም የሰማይ ህብስ ነበር። አባትሽ ዳዊት በመሰንቋ አመሰገነ። በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ፣ ስሚ፣ እይም፣ ጆሮሽን አዘንቢ፣ ህዝብሽንና የአባትሽንም ቤት እርሺ። ንጉሱም ውበትሽን ይወዳል። እርሶ ጌታሽ ነውና ለእርሱም ስገጂ ትሰግጃለሽ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ እንዲህም አለ። ጸጋን ያገኘሽ ወይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልነት አገኘሽ። እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊቱን ዙፋን ይሰጠዋል፣ ለዘላለሙም የያዕቆብ ወገን ይሰጠዋል ይገዛ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል የሉል ኃይልም ይጸልልሻል። ከአንቺ የሚወለደውም ቅዱስ ነው። ቅዱስ ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽህና አዳራሽና ከተለዩ የተለይሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር ወይም የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይልም ስለጸለለብሽ፣ ቅድስተ ቅዱሳን ከተለዩ የተለየች በሆነች በመቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይሄውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው ስድስት የሆነ ሱራፌል በብረት ውስጥ ጋረዱልሽ። የብርሃን ደመናቸውም ከበቡ ከበቡሽ የመላእክት አለቆች የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤል ኪሩቤልና ሱራፊል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ ወይም በአዲስ ምስጋና መሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመገብ ጌታቸው በብብትሽ ወይም በክንድሽ ተቀምጦ ጡጥሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚያ ዓለም እንደቀድሞው ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትህትናውን ባዩ ጊዜ አይኖቻቸው አይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የተነሳውንም የእኛን ሥጋ ለብሶ ባዩት ጊዜም ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። የሰውንም ልጆች ሁሉ አየ። ንጉሱ ውበትሽን ወደደ። ዘላለም ማረፊያ ይህች ናት መርጫት አለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የህይወት ህብስት ባለበት በወርቅ በመሶብ መሰልንሽ። የህይወት ህብስትም ይኸውም በቀኙ ካሉ ጻድቃን ጋር ርሱን የሚያምን በሃይማኖትና ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብላተኛ እጅ ያልሰራት በውስጧም መብራት የሚያበራባት የወርቅ መቅረዝ አንቺ ነች። ራሱ ያብርሃን ያበራባታል። እጅ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ፣ በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን እመኑ፣ ብርሃን ሳለላችሁ ሳለላችሁ ተመላለሱ ተመላለሱ ብሎ በሚያድን ቃሉ አዳንን። ቅድስት ሆይ፣ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ እውነተኛው የሁሉ ጌታ የተወለደ እንጂ ያልተፈጠረ ያይደለ የተፈጠረ ያይደለ በህልውና በአኗኗር ከአባቱ ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱም አበራለን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱም አቀረበን፣ አስታረቀን፣ ወደ ህይወት ጎዳናም መከራ ወደ ህይወት ጎዳናም ጎዳናም መራን፣ የዘላለም ህይወትንም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከህጉ የተነሳ በትንቢት ያ ያደነቀ ህግ በምድር ላይ ብርሃን ነው አለ። አረጋዊ ካህንና የእግዚአብሔር ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም የጀመረና እንዲህ አለ። ለአምላካችን በይቅርታውና በምሕረቱ ባርያም ወይም በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃኑን ይገልጥልን ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ፣ ልጅሽ ይቅርታውን ያድለን ዘለምኝልን። መቤታችን ሆይ፣ የቅዱሳንና የምእመናንን ሁሉ ጸሎት በማዕጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያኑ የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሶስት አብ ወሎ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአት ታስተስርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒቶ ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስ ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክች ጽነሽ የህይወትና የደህንነት እጽነሽ በገነት ውስጥ ባለው እፀ ህይወት ፈንታ በዚህ ዓለም የህይወት እፀ ሆንሽ፣ ፍሬሽም የህይወት ፍሬ ነው። በሚወዱት፣ በሚያውቁት በዓለም ሰዎች ዘንድ በሚሸት መልካም መዓዛ በሚሸት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከርቤ ሚአ ሰሊክ የተባሉ ሽቶች በልብሶችሽ ላይ አሉ ብሎ በበገና ነብዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰለሞንም የአፍንጫሽ መዓዛ እንደ ነጭ እጣን መዓዛ ነው አለ። እቴ መርአት ሙሽራ ይሆ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቱ ቅመም ጋራ ሽቶአለሽ ኦ የሚባሉ ሽቱ ናርዶስ ከሚባሉ ሽቱ ጋር አለሽ። ናርዶስ የሚባል ሽቱ መጽሪ ከሚባል ሽቱ ጋር አለሽ። ቀጺመታት ቀናን ሞስ የተባሉ ሽቶች ከደጋ ሽቶች ጋር አሉ። ከሽቶች ሁሉ የሚበልጡ ከርቤና አሉ አሉ የሚባሉ ሽቶች ከነዚህ ሁሉ ሽቶች ጋር አሉሽ። የገነት ፈሳሽ ሆይ አደጋ የሚፈስ የህይወት ውሃ መገናኛ ነሽ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውኃ ሳያጠጧት የተለመለመች የአሮን በትር በቤተ መቅደስ ነበረች፣ ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ መጣሽ። በእውነት የሕይወት ፍሬ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስንም ከአንቺ ተገኘ። ቅድስት ሆይ ከመላኩ እንደ ተረዳሽው ከወንድ ያለ መገናኘት ልጅሽን ልጅን አገኘሽ። መላኩ መንፈስ ቅዱስ መጥቶ ያድርብሻል፣ የሉል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና፣ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ የሆይ በልጅሽ ስም ላምን ላመን ላመን ለኛ ለወንዶች እና ለሴቶች አገልጋዮች ስምኝልን ዘንድ ይገባሻል። ይልቁንም አይኖቻቸው ብዙዎች ከሆነ ከኪሩቤልና ከእንፎቻቸው ስድስት ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ እግሮቻቸውንም በትምህርተ መስቀል አምሳያዎች ናቸው። እግሮቻቸውም የትምህርተ መስቀል አምሳያዎች ናቸው። ከልጅሽ መስቀል ከሚወጣው እሳት ይድኑ ዘንድ። አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባህሪ ማላቃጠለሽም የእሳት ነበልባልን ተሸከምሽ። የመለኮት ባህሪ ማላቃጠለሽም ሙሴ እንጨትነቷ በእሳት ሳይቃጠሉ ያያት እፀ ጳጦስ መሰልሽ። ሁለንተናዋ ፍጹም እሳት የሆነ የኃይላት ጌታ እንደ ጸጳቱ ሳላቃጠለሽም ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያም የቀረብን ሆን በጸሎትሽ ስለሚያምኑ ምህረትን የምታሰጪ ሆይ ለነፍሳችን ህይወትን የምትለምኝ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምኝልን እርሱን አባቱን መንፈስ ቅዱስንም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምህረቱን ይሰጠን ዘንድ በምህረቱ ብዛት ኃጢአታችንን ያስተሰርልን ዘንድ የሁሉን ጌታ የወለድሽው ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለሙ ምስጋናና ክብር ለአብ ለወልድ ለመንፈስ ቅዱስም ይገባል። አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በቅዱስ ኤፍሬምና በኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን ድንግል ማርያም ልመናዋ ክብሯ የልጇም ቸርነት ከህዝበ ክርስቲያን ከሁላችንም ጋራ ለዘላለም ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድርቱ። የዕለት እንጀራችን ስጠን ዛሬ። በደላችንን ይቅር በለን፣ እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሆይ እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ብሉ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርሳንና ምሕረት ለምኝልን ኃጢአታችንን ያስተስረይልን ዘንድ ለዘላለሙ አሜን።